ነው። ስንተኛ ክፍል ተማሪ ነህ? ማሻላህ ውም ወሊድ፣ በዚህ አጋጣሚ አፉበኝ በኝ በጣም ብዙ ጊዜ እኔ ጋ ለመግባት ሞክረች ነበር። ወንድሜ ጃፈር ነው እንግዲህ፣ ትናንትና የነገረኝ ዛሬ ጠዋት ከፈጅር ስመጣ ያው ሜሴጅ አስቀምጦልኝ ሰማሁት። እንሻላ አብሸሪ። ያው ሁሉ ነገር በወቅቱ ነው በጊዜው ነው። ዛሬ ደግሞ እንሻላ መተሻል ደግሞ እንደዚህ ፌመስ የሆኑ ልጆች ለካ ሼቱ ጋር የቀረቡ ጀግና ጀግና ወጣቶች ናቸው። ለካ እኔጋ ዛሬ በእንግድነት የመጡት እንግዲህ ዶንኪ ቱብ ላይ ቀርቦ ነበር። በሽም ልዩ ልችሎታ ቢኖራቸው ነው እንግዲህ እዛ የቀረቡት። እንሻ እንሻላ እሱንም በኋላ እናናግራቸዋለን። እሞ ወሊድ እስኪ ኤሽፊገልቢክ ምንድን ነው እኔጋ ሞቤጋ ቀርቤ ማስተላለፍ መፈልገው መልእክት አለና እንደው ለወንድሜ እድሉን ካገኘው ሞቤጋ እንድቀርብ ብለሽ ነበረ። እስኪ አሁን ወደ ገደለውን ንግባ ና ማነቱ ሞሊድ የሚለውን ነገር ትንሽ ስለ ራስሽ አስታወቂና ወደ ጉዳዩ። ሀስና አህመድ እባል አለው በልጅነቴ ነው መምለክ አረብያ ሳዑዲያ የሄድኩት እዛውን ያገባሁት ከበፊት ባለቤት ሶስት ልጆች ነበሩኝ። እና ያው አለመግባባት ተፈጥሮ ልጆቹ አዲስ አበባ አያታቸው ጋር መጡ። እኔ መዛው ቀረው። ይሰማል? ድምጽ ይሰማል? ትፈል ይሰማል። ከዛ እኔ ዛው ስቀር በአጋጣሚ ከነወሊድ አባት ከዓሊ አሲር የሚባል ጥቁር ሳዑዲ ነው። ከሱ ጋር ተጋባል ከሱጋ ከእሱ ተጋብተን አብረን የምንኖረው ቤተሰቦቹ ቤት ነው። የእናቱ ቤት ማማ ሌይላ ትባላለች። ሌላ መብሮ አላ ርሐማ ሞት አለች። መጀመሪያጀመሪያ ሲያሱ ልንገርህና ከዛ ከሱጋ ጋር ተጋባን። መጀመሪያ ከሱ ተጋብተን ስንኖር የነበረው ሻራዕ በዋዲ ነው ሙስተሽፈሸፋ በዋዲ ከዛ ጀርባ የጀማ ትንሽ ታብታብና ኮፕሊንግ አድርጎ እያዘብን ነው ከእሷ ነው ከኔ ነው አላውቅም። እያዘ ነው ከኔ ነው። ያ ጀማ ያስፈልገናል ልበል። ቆይ አንዴ ኮፕሊንግ ያስፈልገናል። ጀማ ትንሽ ኦኬ፣ ቀጥ ይሁም ሞሊድ እሺ፣ እሺ ሁም ሞሊድ የተቋረጠ አይደለም አይደል? አሁን ጥሩ ነው፣ ድምጽ ይሰማል አብሸሬ ይሰማል እና ሙስተሸፈሸፈ በዋዲ ጀርባ ቤት ሻዕቢዎች አሉ። ቤት ሻዕቢ እዛ አካባቢ ነው። ባለቤት ተወልዶ ያደገው ቅጥል ስም አለው። ዓሊባቡን ይባላል። ስ ምንድ ነው ሱፐርማርኬቶች ሲኩሪቲ ነው። ጥቁር ሳዑዲ ነው። የእናታቸው ወንድም አለ አቡ ኢብራሂም የሚባል እዛው በዋዲ ነው። ልጆቹም ተወልደው ያደጉት አባታቸው አብዶ ይባላል እና በልጅነታቸው ነው የሞተው። ማማ ሌላ ናት፣ ልጆቹን ሁሉ ያሳደገችው ወይም ከእናቱ ጋር ነበር ስኖር የነበረው ማለት ነው። እሺ እናቱ ወንድሞቹ ሁሉ ሚስቶች አሏቸው። ከእናታቸው ጋር ነበር ስኖር የነበረው ከበዋዲ ለቀቅንና ሻራዕ ስቲን ጀንበል ማሕከመል ኩብራ የራሳቸው ቤት እንደገና ሌላ ቤት ነበራቸው። እዛ መጣን ሁላችን ማለት ነው፣ እንደ ቤተሰብ እና እዛ ስንኖር በቃ መጨረሻ ወሊድን ወልጄ ይሄ አሁን ያናገረክ ልጄን ነብሰ ጡር ስድስት ወር ነብሰ ጡር ሆጄ እኔ ያው በፊት ስኖር የነበረው ሳዑዲ፣ መጀመሪያም ስልህ በእንደ ዑምራ ነገር ነው። ከዛ በኋላ እዛው መኖር ጀመርኩኝ ሳዑዲ። ከባለቤት ጋርም ስለያኝ፣ በኢቃማ ሳይሆን ያው እንደ መጅሁልም ሆኜ ብዙ ስለቆየሁ፣ ግን እንደ ሙቄብ ነበር ስኖር የነበረው ፍሪም ነበር ያው ሳዑዲ ታውቃላችሁ። ሶማሌዎችም አሉ ምናምን እና ኢትዮጵያኖች አሉ እዛ አካባቢ ሁላችንም እንደዛ ስንኖር ነበር። መጨረሻ ላይ ከዛ ወሊድን ወልጄ ይህን ትንሽ ነብሰ ጡር ሆኜ ከሳዑዲ ውጡ ሲባል የዛሬ አስራ ሁለት አመት አካባቢ ተቅሪበን ነው አዲስ አበባ የመጣሁት። አዲስ አባ ስመጣ እንደምታውቀው አንድ ሰው መጅሁል ሆኖ መመለስ አይችልም። በምን አይነት መንገድ መለሳለሁ? ወሊድ እንግዲህ የወለድኩት ሙስተሽፈሽፎ በዋዲ ነው እዛው ሽፈ በዋዲ ይም ከዛ እዚ ስመጣ ካላ ስሩሕቲ ልሓበሻ ማት ርጅዐን ኣለኛ ተመለሽን በቃ ኢትዮጵያ ሄድሽ ምናምን ሲለኝ እኔ መመለስ እንኳን አልችልም፣ ግን አንተ እየመጣ ልጆችን መዘጌር ትችላለ አልኩት። በሰላም እስከ ምወልድ ድረስ ልጁ የአምስት ወር ምናምን አራት ወር ጨርሶ ወደ አምስት ወር አካባቢ እስከሚሆን እናውራ ነበር። ከዛ በኋላ በቃ ጠፋ ጠፋ። አንድ ስልክ ነበረ፣ በዛ እየተደዋወልን። ከዛ እዛ እየተቋረጠ ነው እንዴ ድምፄ? አይ አይቋረጥም። እሱ በሌላ እየሰማን ነው። አይ አይቋረጥም። ወሄድ እየሰማን ነው በሌላ ስልክ፣ በሌላ ስልክ እየተከታተሉን ነው እነሱ። አይ አይ እስታክ ነገር ያዝ አረገኛ እንዴ አይ ኦኬ አይደለም እኔ ሽ አንዳንድ ጠይ ነገር ልጠይቅሽ ስለፈለግኩኝ እነሱ የሚስተካከል እንኮን እነሱ እንትን ስላሉ ሊሆን ነገር እንዳል ብዬ ነው። ለማንኛውም ጠይብ ከዛስ በኋላ በቃ ስልኩ ጠፋ ጠፋ። እሺ፣ በኋላ እንጠራቸዋለን እነሱ ይውጡና መርሐባ እኛም ፍሬውነ እንድናወራ ብዬ ነው እና ከዛ በኋላ አደወለ። ማሻላ ማሻላ ከዛ በኋላ ልተወለድች ትንሽ ያጀማ እያዘን ነው። እባካችሁ ታብታብ አርጎ ቤተሰብ አምስት መቶ ምናምን ሰዎች አለን እና እስኪ ለአንድ ደቂቃ ታብታብን እና ኮፕሊንግ አርጎ እንዳይቆራረጥብን ፕሊዝ ጋይስ፣ በጣም ወሳኝ የሆነ መልእክት ነው እና እንሻላ ሁላችን በሉብና እናዳምጥ። እዚህ ያለን ሰዎች ደግሞ ከተቻለ ለአስር ለአስር ሰው ሼር አርጎ ሼር እያረጋችሁ ማለለም ጠይ በመውሊድ አሁን

ከዛ በኋላ አንቺ ሳውዲ ወደ ሳውዲ ምንም አልሄድሽም፣ አለን? ለመሄድም አልሞከርሽም? እሱን ለማግኘት አልሄድኩም። ሳውዲ ለመሄድም አልሞከርኩ። እኛውም ልጄ ምንድነው ቤት ውስጥ አልተማረም ትንሽ የአእምሮ እድገት ውስን ምናምን ነገር ነው እና፣ ግን አላህ የሰጠ ብዙ ስጦታ ስላለው ቤት ውስጥ ቁጭ ብሎ በማት ጎበዝ ነው፣ እንግሊዝኛ ሁሉ ነገር ይችላል ምናምን። ከዛ ድንቅ ልጆች ጋር ይቅረብ ተባለ። ሚገርመኝ ነገር እሸቱ ጋር እንኳን ቀርቤ ሙሉ ቃለ ምልልሴን ቆርጠው ነው ያቀረቡብኝ። በአረብኛ የተናገርኩት ነበረ። ሙሉ ቪዲዮን ብታየው አንተ ለምን እኔ እዛ ጋር ስቀርብ ባገኘውት ፉርሳ ስለ ልጆች ያባት ታወራለው። እንደገና ደግሞ መወዳ መዝናኛ ቀርብ ያለው ሜምበር ቲቪ ታውቃለህ? እዛ ላይ ቀርቤ ትንሽ ቀንጨብ ቀንጨብ አድርገው በአረብኛ የተናገርኩትን ቆረጥ አድርገው ሳዑዲ አረቢያ ለቀው አንዳንድ ሰዎች እየደወሉ ምክንያቱም ሙሉ ስልኬን ሁሉ አስቀምጬ ሁለት የሚዲያ እድል አገኘው ሁለቱንም ተጠቀምኩበት ስል ምንም ብዙም ተደራሽነት አላገኘሁም በእርግጥ የወሊድ ከአምስት መቶ ሺ ህዝብ በላይ ቶታል በእርግጥ ግን ይሄ አምስት መቶ ሺህ ህዝብ ሳዑዲ ነው ወይ የሚለው ነው አሁን ትልቁ ነገር ስለ አረብ ምን ያውቃሉ ገባ ግን ያቺ አረብኛ የተናገርኳት ብትለቀቅልኝ ለእኔ ትልቅ ማዕና ነበረው። ስለዚህ እኛ ምንድን እናደርጋለን? መውሊድ እኔም እዛው እዛው አሁን የጠራሽው ሰፈር አካባቢ ነው ያደግኩት። ፍጅዳ አናትረቤት ፊ በዋዲ ሙምኪን እኔም እናቴን ልታቂ ትች ያለሽ እዛው አካባቢ ስለነበረች አላህ ይርሐማ እኔ ምለው የአንቺ ቪዲዮ መስራት ያለብን ብለ አረቢ እህነ ላዚም ንሰብ የቪዲዮ ብለ አረቢ። ዋናው ነገር ተደራሾች አረቦች ጋር እንዲደርስልን የምንፈልገው ስለዚህ፣ አንቺ በአረብኛ ቪዲዮ ብንሰራ ይሻላል። እኔ ከፈለሽ በአማርኛም እንሰራ ልሻለን የተለያየ ፌስቡክ ላይም ትዊተር ላይም እንሻአላህ ሼር እናደርግልሻለን። ችግር የለም። እንሻለ በተቻለ መጠን እዛም ጅዳ እኛም ያው ቤተሰብ አለን፣ ይ ጅዳ አልሐምዱለት ብዙ ቤተሰቦች አሉን። እዛ አካባቢ ብዙ ቤተሰቦች አሉኝ። አሁን የጠራሽበት አካባቢ እዛ ሙስተሽፋም ሂደን መጠይቅ አለብን፣ ድንገት አድሬሱ ሊሰጡን ከቻሉ ማለት ነው። ይም እሽራ ይክፋ ሸ በዛ ሙስተሽፋ ሽፋ በዋዲ ልጆቼ እዛ ነው አለ የተወለደው። አንዱ ነው የወለደው። እሱ ሲወለድ ወሊደስ ወልደው ይሰበራል አለ ምስተሻ ኖር ይችላል እኮ ብዙ የተቀያየረ ነገር አለ። ሰብስ ጅደ በቦታ ተሰባብሯል እንደ ድሮው አለ። ይሄ ሰው በዋዲ ውስጥ በጣም የታወቀ ሰው ነው። አሊባቦ ይባላል። እዛው ነው ተወልዶ ያደገው እና በጣም ብዙ ሰው ያውቀዋል የእናት ወንድም ካሉ አቡ ኢብራሂም ይባላል። ኢብራሂም መብሩክ ሁሉም ሰው ነው የሚያውቀው። በጣም ታዋቂ ሰዎች ናቸው እነዚህ ማለት ነው። ቀላል እንደዚህ ከሌላ ሰፈር የመጡ አይደለም። እዛው በዋዲ ተወልደው ያደጉ ናቸው እና የእሱን ፎቶ መጀመሪያ የሰው በእርግጠኝነት ጥቁር ሳዑዲ ይረዳናል ብዬ ገምታለሁ። ግን ማን ነው የትኛው ሰው ነው? በዋዲም ሆነ ሻራ ሰቲን ጀንበል ማህከመል ኩብራ ነው ቤታቸው ብዬ በእርግጠኝነት ሊሄድልኝ የሚችል ሰው ስላላገኘሁ ነው አሁን ትልቁ ችግሬ ማለት ነው። እንደገና ደግሞ ሌላ ላስተላልፍ። ይፈልጋሉ ታናሽ ወንድም እዛ ነው ያለው። እዛ ነው የተወለዱት እና የአክስቴ ልጆች ሶስት የአክስቴ ልጆች አሉ እዛ ተወ እዛው የተወለዱ እንሻአላ። እስኪ እዛው ያው ድንገት እሱን ሊያውቁት ይችላሉ። እነሱም እንደዚህ እንትን ሞል ውስጥ ምናምን ነው የሚሰሩት እና ለእነሱም ፎቶ ልክላችኋለሁ። አብሽሪን እንሻአላ ንሓው እንላጊ ቢዝኒላህ ንላጊ እኛ እንግዲህ ተስፋ አንቆርጥም እናገኘዋለን ብለን ነው። ለምስን መጣ ወደዚህ በሙሉ እናገኘዋለን ብለን ነው መምጣት ያለብን። እንሻላ እናገኘዋለን በላ ፍቃድ። ግን በጣም ረጅም ጊዜ ነው፣ ላ ፈጥራ ጠዊል ታራ ረጅም ጊዜ ነው። አስር ዓመት በጣም ብዙ ነው። እሱም ትንሽ አስር ዓመት ሙሉ እንዴት ማለት አልደወለም? አንቺም ጋም ሊያገኝሽም አልሞከርም? ኢትዮጵያም ለመምጣት አልሞከርም? ማፊሸ ያኒ ማሓወላ ወለሸይ ኔትወርክ እሷ ጋ ምንም ነገር አልሞከርም። አሁን አንዳንድ ሰዎች ምንድን ነው መሰለህ የሚሉት ይሄ አይተሃል፣ ልብሱ ላይ ያለው ምልክት የሹርጣ ምልክት እየመሰላቸው አንዳንድ ሰዋጎች አገኝ ይሄ ይሄ በር ላይ የሚሰሩ የጥበቃ የሴኩሪቲ ነው፣ በነገራችን ላይ ይሄ የሴኩሪቲ ልብስ ነው። እስካሁን ድረስ ይለብሱታል። እኔ አሁን በቅርብ ቀን እራሱ ዛይጄ ይሄ ልብስ ይለብሱታል። አንዳንድ እንደዚህ ባንክ ላይ ትልልቅ እንትን ላይ ህንፃ ላይ ምናምን ይሄን ልብስ ለብሰው ነው የሚጠብቁት። እንትኑ ቀይ ነው አደለ? የሚለብሱ ሱሪ ቀይ ነው። ቀይ ኮፍያ አላቸው። ልክ ነኝ አደለ? ነው ሁዳ

ድንገት እዛ ካምፓኒ ደን በፎቶም ልናገኘው እንችላለን። ከዚህ አመት በት እንደዚህ የሚባል ሰው እናንተ ጋር ሰርተዋል እና እንዲህ እንዲህ ነው፣ የልጆቹ እናት ልጆቹ እየጠየቁ ነው ምናምን ብለን ንሀውል እንሻላ። ግን በጣም ረጅም ጊዜ ነው ረጅም ጊዜ ነው ግን አፉ በኝ ቅድም፣ ያው ትንሽ ይቆራረጥ ነበር ይቆራረጥ ነበር እና አሁን ትንሽ ኔትወርክሽ ተስተካክሏል። ቅድም አሉ በድጋሚ ከመች ጀምሮ እስከ መች ነው? ከመጨረሻ ጊዜ መቼ ነው ከእሱ ጋር ኮንታክት ያረግሹ? ድገሚና ንገሪያቸው። አዎ ኖር የነበረው መጀመሪያ ወሊድ ከመወለዱ በፊት በዋዲ ጀንበል፣ በዋዲ ሙስተሽፈል ሽፈ በዋዲ ከዛ ጀርባ የእሱ ስም ቅጥል ስም አለው፣ ዓሊባቡን ይባላል። ወንድም አለው ወሊድ አብዶ፣ ሁሴን አብዶ፣ መብሩክ አብዶ፣ ወንድሞቹ መሐመድ አብዶ። ሚስቱ ሱማሌ ናት፣ ሙና ትባላለች። ሰባት ልጅ አላት። ሁላችንም አንድ ላይ ነበር የምንኖረው። ከዛ በኋላ መጣን ሻራዕ ስቲን ጀንብል ማሕከመል ኩብሪ፣ የእናቱ ቤት እዛው ማሕከማው አጠገብ ቤት ሻእቢዎች ያበሻ እንጀራ ምናም የሚሸጥበት እዛ አካባቢ ነበረ ቤታችን። እና እኔ ጀንበል እንደውም ጀንበል ማህከመል ኩብሪ ትልቅ በርሃ አለ። በርሃ ማለት ሜዳ፣ ትልቅ ሜዳ አለ። እዛው ቤት ፊት ለፊታቸው ሱቅ አለ ከኩብሪ